ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? ደህና ናችሁ? በእግዚአብሔር ይመስገን ደህና ነኝ። ሀረግ ድራማ ተለቋለኝ። እንግዲህ ቤኒያም ከታገተበት ናታን አስለቅቆታል። ናታን አልሆ ያፌት ከዛ ቤኒ ወደ ቤት ይመጣና ገኒ ሶፋ ላይ ተኝታ ነበር ነው ዳጊ ገና ተኝታ ነው፣ ዝም አለችኝ እኮ ይለዋለኝ። ዳጊም አጎቴ እናቴ ያንተን መሞት ስትሰማ ወድቃ ነበረ፣ መናገርም መራመድም አትችልም፣ ሐኪም ቤትም ወስደናት ነበር ይለዋል። ቢኒም እሺ በቃ ዝም በል በቃ ዝም በል ወይኔ እያለ በጣም ያዝናል። እምባውም ቅረር ይላለኝ፣ ያለቅሳል። ናታን እንግዲህ ስራ ተቀጥሯለኝ። ናታን ከዛ ማታ እንዴት አመሻችሁ ብሎ ሲገባ ሉሊት፣ ቤዚ፣ ጽጌ ሳሎን ነበረው ና ሉሊት ብድግ ብላ ልትሄድ ስትል ቁጭ ወይ አንቺ ይላታል። ሉሊትም እሺ አሁን እኮ ወደ ላይ ወደ ፎቅ ልጅ ልተኛ ነበረ ምናምን ነገር ትላለች። ከዛ ናታንም ጽጌ እንዴት ነሽ ይላታል። እሷም ደህና ነኝ ትለዋለች። ቤዚም ምንድን ነው አለባበስህ? ምን አይነት አለባበስ ነው? በሰላም ነው አንተ? በቃ በየቀኑ አዲስ ባሪ ነው የምታሳየን ትለዋለች። ናታንም ያው ቢንያሚን ለመፈለግ አይደለን አይደለ እንደ የወጣሁት፣ ለየት ያለ አለባበስ ትኩረት ለመሳብ ትኩረት ላለመሳብ ብዬ ነው እንደዚህ የለበስኩት ይላታል። ለኝ ቢዚ ነው እንዴ? እና ታዲያ ያገኘው አዲስ ነገር አለ እንዴ ማለት የት እንዳለ እና ለጽ የተላከላት ፎቶ እያለች ሳት ነጺም በቃ ብድግ ትልና ፎቅ ልትሄድ ትነሳለች። ከዛ ናታንም ጽ ደህና ነሽ ሲላት ደህና ነኝ ትለዋለች ድከትልች ሲላት አይ አያስፈልግም ትልና ፎቅ ትሄዳለች። ቤዚም ናቱ ደህና ነህ ስትለው ናታንም ከወትሮ በተለየ አሁን ደህና ነኝ። ምን ነው ደህና አልመስልም እንዴ ይላታለኝ ቤዚም እረ ትመስላለህ በቃ ከላይ ሄድና ልብስን ቀይረና ቆንጆ እራት ተዘጋጅተዋል ትለዋለች ናታንም አይ እኔ በልቻለሁ እናንተ ብሉ በቃ እኔ ልግባ የማወራው ስልክ ስላለ አልመለስም በቃ ደህና ደሩ ይላለኝ ቤዚም ምን ከልጅቷ ጋር ለመውራት ነው እንዲህ የምትጣደፉ ከኛ ጋር ቆይተ በኋላ በኋላ ታወራት አለ ትላለች። ከዛ ናታንም አንቺ ኧረ ክልጅቷ ላይ ንቀይ በቃ እኔ ስልክ ካወራው ከእሷ ጋር ብቻ ነው፣ አሁን የማወራው የስራ ስልክ ነው። በቃ ደናደሬ ብሎ ፎቅ ይሄዳልኝ። ከዛ ሉሊትም እዛ ቁጭ ብላ ሁሉንም እየሰማች ነበረና አይዞች በዚህ ሁ ሁሉም ጥርግ ማለት ይችላሉ። ሺ እኔ አለሁልሽ፣ ጥላታለች ትላታለች። ቢዚ ዝም በይ እባክሽን፣ አትቀባጥሪ ብኝ ትላታለች። ከዛ ሎሊት የራስሽ ጉዳይ፣ ድሮም ሲያዝኑልሽ አትወጅም። እኔ ለራስሽ ብዬ ነው እንደዚያ ያልኩሽ እንጂ፣ ስሚ የያዘ ይዞኝ ታምሜ ከሶፋ ላይ ሶፋ ላይ ተጋድሜ ያየሽኝ፣ እንዴት እንዴት እንደሚሄድ አሳይሽ ነበረ ትላታለች። ከዛ ቢኒያም ከዚያ ቢኒያምም ያው እንግዲህ ገኒ አታወራም። ሶፋ ላይ ተኝታ እያለ ቢኒ ገኒ እባክሽን ቀና በይ፣ ቀና በይና አንዴ ብቻ አውሪኝ፣ በእናትሽ አናግሪኝ፣ ከዚህ በላይ ጸጸቱን አልችለውም እያለ ገኒን እያወራ ሳለ ጢ ትመጣለች። ቢኒም ትመጣና ልክ ልታቅብ ስትል በቃ ወግጅልኝ አይነት ያሳያታል። ከዛ አሁንኑ ከዚህ ቤት ለቀሽ ውጭ፣ ቀና ስል ድጋሜ ላይሽ አልፈልግም ይላታለኝ። አንቺ ያስመሳይ ውጭልኝ ይላታለጺ ምን አደረግኩ ስትለው በጣም ነበረ የጮኸባትና፣ አንቺ ያስመሳይ ከዚህ በኋላ ላይሽ አልፈልግም ብሎ በጣም ጮሆ ቤት አስወጥቶ ሰዷታለኝ። ከዛ ዳጊ መጣና አጎቲ ለምንድን ነው የምትጮኸው? ሲምን አደረገች ለምን ትጮኋለ ሲል ዳጊ ዝም በል ከዚህ በኋላ የዚች ልጅ ስም መስማት አልፈልግም ይለዋለኝ። ያው እንግዲህ በእሷ ምክንያት ስለሆነ የሁሉ ግፍ የደረሰበት ከዛ ይህ በዚህ እንዳለ እንግዲህ ያፌት የፍራታ ሳሎን ተቀምጣ ያ ያፌት እንግዲህ ከፎቅ ይወርድና የኔ ንግስት አሁንም ይቅርታ አላደረግሽልኝ አይደለም። ከዛ እንደዚህ ብሏተኝ ጽ ቤት ሄዳ ማለት ነው። በጣም ስለተናደደ ሰክራ ምናምን በቃ እየየ እያለች ነበረ። እንግዲህ ያልጠበቀችው መርዶን የጠበቃት ለምን ቢኒ ካሁን በኋላ ዓይንሽ ላፈር ብሏት አለኝ እና ቤት በጣም ጠጥታ ሰክራ ምናምን ነገር ነበረ። ከዛ ኤፍራታ ሳሎን ተቀምጠ ያፌት ከፎቅ ወርድና አኩርፋ ነበርና ኤፍራታም ይሄኔ ናታነ ያፌትም የእኔን ንግስት፣ አሁንም ይቅርታ አላደረግሽልኝም እንዴ? እባክሽን እንደዚህ አትሆኝብኝ። ደግሞ ትልቅ የሚባል የስራ ቀጠሮ አለብኝ፣ ይቅናሀቴኝ የማወይ፣ እባክሽን ይቅርታ አድርግልኝ። ያለሽኝ አንቺ ብቻ ነሽ፣ እባክሽን ለመረዳት ሞክሪኝ እያላት ነበረ። የፍራታም ቀና መልስን አልመለሰችለትም ነበረ። እንግዲህ እንዲሁም ላንተ ስል ሙቼ ምናምን ነገር እያለችው ነበረ። ከዛም ራሽን ለማረጋጋት ሞክሬ ስራ መሄድ አለብኝ ብሎ እንግዲህ ወደ ስራ ወጥቶ ይሄዳለኝ። ከዛ እንግዲህ ይ እንትን ነው ናታን አላየውም ነበረና፣ የአፌት እንግዲህ ስልክ እያወራ እያለ የናታን አፌትን ስራ ሰምቶበታል። ለዛም በጣም ነበረ የደነገጠ። ድራማውም ያለቀው በዚህ ነው። ከዛ ሴትዮውም እንግዲህ የተቀጠረበት ስራ ለሴትዮዋ ለምንድን ነው ቢሮ ስራ ሽማ ይሰራው ለምን ቤት መስራት አስፈለገ እያለ ጠይቋት ነበረ። እንግዲህ ቢኒያም ናታን ከዛች ሴትዮ ስራ የተቀጠረበት የያፌትን ስራ ለማጋለጥ ይመስለኛል ነው ያወራውን ሁሉም ናታን ሰምቶታልኝ። ያፌትም ደንግጦ ወገቡን ይዞ ቁማ ነበረ። ድራማ በዚህ ናያት ቅና ዛሬ ይሄን ይመስላል። ላይክ ሰብስክራይብ አድርጉን። አመሰግናለን።